ቪዲዮ ማይክ ጭፈራ ቤት ከሄዳችሁ እኮ ቪዲዮ ማይቀረጽ በቤት እኮ ትችላላችሁ። እናንተ አራዳ ከሆናችሁ ቪዲዮ ማይቀረጽ በስንት ጭፈራ ቤት ቤተሰብ፣ በጣም ትልቅ ትልቅ ችግር ተፈጥሯል። በጣም በጣም ትልቅ ችግር ተፈጥሯል። ትላንትና ለሊት የተፈጠረው ችግር በጣም ከባድ ነው። እኔ ብዙ ፎቶዎች ደርሰውኛል፣ ብዙ ቪዲዮዎች ደርሰውኛል። እዚጋ ላውጣው አልችልም ግን እኔ እንጃ በቃ በጣም የሚደብር ነገር ነው። ብቻ ምን መሰላችሁ ቤተሰብ ትላንትና ሌሊት ነብሩኬ ጭፈራ ቤት ናቸው መሰለኝ፣ ጭፈራ ቤት ነበሩ። ብዙ ፎቶም ተሰራጭቷል። ከሶሲ ሶሲ ያቺ ረጅሟ በቀደ ትላንትና አብሯት የመጣል ልጅ ምናምን ምናምን ሲሉ ብዙ ነበሩ እና ብዙ ቪዲዮ ተልኮልኛል፣ ተቀንጭቦ ተቀንጭቦ። ኦኬ ጭፈራ ቤት ናቸው፣ እየጨፈሩ እየተዝናኑ ነው። ትላንትና ደግሞ ሀይሚ፣ መኪና ውስጡ ና ቪዲዮ እየቀረፀች ነበረ፣ ካያችሁ መኪናው ደግሞ የብሩኬ እንደሆነም ደግሞ ተነግሮኛል። በጣም ነው የገረመኝ። ብሩኬ ከብሩኬ ጋር እንደሆነች ነው የተነገረኝ። ለእኔ ሲነገረኝ፣ ቲጂ ከብሩኬ ጋር ነው ያለችው። እነሱን የሚቀርጻቸው ሰዎች ያሉ ሰዎች ናቸው ለእኔ የነገሩኝ ማለት ነው። እና ቤተሰብ እሺ፣ ችግር የለውም ይዝናኑ። ጭፈራ ቤት የሚሄዱ መዝናናት ያለ ነው። ማንም ሰው ይዝናና፣ ግን እነሱ ፌመስ ስለሆኑ፣ ማንኛውም ፌመስ ሰው የሆነ ነገር ሲያደርግ፣ ተካብዶ ነው የሚወራው። ስለዚህ እነ ብሩኬ ፌመስ ናቸው። ሁሉም ፌመስ ናቸው፣ እዛ የነበሩ ልጆች ጠቅላላ ጭፈራ ቤቱ የነበሩት። ትላንትና እንግዲህ የሀይሚ አፒ በርስዴ ነበረ፣ በዛ ምክንያት ነው ጭፈራ ቤት የነበሩት ነው የተባለው የሰማሁትም። ስለዚህ እየተዝናኑ ነው። ምን ችግር አለው ቢዝናኑ? ልጆች እንደ ልጆች እኮ ናቸው። ምን ችግር አለው ቢዝናኑ? ለምን ተዝናናችሁ? ለምን ጭፈራ ቤት ሄዳችሁ? ለምን ብሩኬ ከሌላ ሴት ጋር ፎቶ ተነሰ እንደ ይሄ ምንድነው? ጓደኛሞች ከሆኑ እኮ በቃ አለኮ ነው። ምን ችግር አለው? ምንድነው እንደዚህ ማካበድ? ፎቶ መዘግዘግ፣ መሳደብ ምናምን። የብሩኬ እናትማ በስመ አብ ወ መንፈስ ቅዱስ። የብሩኬ እናት አልተውላትም። ቻሻሮ ቆይ እቺ ምን ምን ቻረቄ ሻጭ ምናምን። ኧረ ተው፣ እንደዚህ አይባልም። በመዳንም እናት እኮ ነች። ብሩኬን ለምን አዘለዝሉትም? ግን እናቱን ለምን ትሰድባላቸሁ እኔ በጣም ነው የምናድሩ እናት ትሰደብ እውነት እግዚአብሔርም ነው የምላችሁ፣ እናት አመጣ ዘጠኝ ወር ተሸክማ የወለደች እናት፣ እሱ ባጠፋው ጥፋት፣ እሱ በወነጀለው ወንጀል እናት ለምንድነው የምትሰደበው እዚህ ጋራ? እንዴ ኧረ በእግዚአብሔር ባለፈውም ተናግሬያለሁ። አዎ ጥፋተኞች ናቸው፣ ለኦዴንስ ክብር የላቸውም። ኦዴንስ እነሱ ቢዘገዝቃቸው ምንም አይመስለኝም። ኦዴንስ ተናዶባቸው ነው እየዘገዘቁባቸው የሚያሉት፣ እየዘገዘቁ ያሉት ሀይሚ ሰው ይወዳታል። ሰው ያከብራታል። ሰው እንደሚወዳት ሰው እንደሚያከብራት ኦዴስ ስለሚወዳት እውነታውን ተናግራ በቃ እንደታረቁ መናገር፣ በቃ እውነታውን ተናግራ ሁሉን ነገር መተው። በቃ እውነት አሁንም እነሱ እንደዚህ አይነት ነገር ካልተው ኦዴሶቹም አይተዋቸውም። በእንደ እናንተ በምታጠፉት ጥፋት አይሚና ብሩኬ ወይ ሁላችሁ በምታጠፉት ጥፋት የቤተሰቦቻችሁ ፎቶ የተዘገዘቀ ነው ያሉት ከገባችሁ። እናንተ እግዚአብሔርን ነው የምለው እኔና እኔና እናቴ ፎቶ ቢዘቀዘቀ እንጃ እብድ ነው የምሆነው። ማርያም ነው የምላችሁ፣ ትናንት ሌሊት በጣም ከባድ ችግር ነው ችግር፣ በቃ ትልቅ ችግር እንደተፈጠረ ተደርጎ ነው የተነገረኝ። እኔ እግዚአብሔር ነው የምላችሁ፣ ጭፈራ ቤት ናቸው ብሩኬ ከሴት ጋር እየደነሰ ነው እዩ፣ ምናምን ቪዲዮ ምናምን ተልኳል። ጭፈራዊ ቢሆንም እኮ ያው እኮ ነው ያከበሩ ነበረ የሀይሚል ልደት ነበር። ትናንትና እኮ የሀይሚል ነበር። ግን እኛን እዚህ ጋር መጥቶ መፈጎራቸው እዚህ ጋር መጥቶ እሷ ጋር አብሮ ምናምን ሲጃጃሉ የነበሩት እሱ ያናዳል እንጂ። እኛ የጠበቅነው ሌላ፣ እነሱ ያመጡልን ቪዲዮ ሌላ። ለምንድን ነው ኦዲንስ ላይ የምትጫወቱት ነው? አሁን እኮ ኦዲንሶች እኮ ከእናንተ ጋር። ለምንድን ነው እኛ ላይ የምትጫወቱት ነው? እኔ ዛሬ ለኦዲንስ ነው የምደግፈው። ኦዲንስ ልክ ነው። ቢዘገዝቋችሁም ቢሰርቧችሁም ምን ቢሉም፣ ልክ ለምን እውነታውን እያዩና የውሸት ጥግን እያዩ ስለሆነ ቢዘብት ቢዘገዝቋችሁም ምን ቢሉ አይፈርድባቸውም። እግዚአብሔርን ነው ምለው። እኔ ብቻ ምን እኔ እኔ ሃይሜና ብሩኬ ምና ምናምን ምን አይደለም። ግን እናት ቤተሰብ አትዘግዝቁ በእናታችሁ። በቃ እነሱ ባጠፉት ጥፋት እነሱ በዋሹት ውሸት ቤተሰብ መዘቅዘቅ የለበትም። ትላንትና ሌሊት ድብድብ ሁሉ ነበር ነው የተባለው። ድብድብ ሁሉ ነበር እዛ ውስጥ ምናምን በጣም ብዙ ችግር ተፈጥሮ ነበር ምናምን ተብሎ ነው። ብዙ ነገር ነው የደረሰኝ። እግዚአብሔር ነው ምላችሁ እኔ በጣም ነው የገረመኝ። እንዴት እንደዚህ ያደርጋሉ? እነ ብሩኬ ብሩኬ ከሴት ጋር ከአራት ሴት ጋር ታጅቡ ምናምን እንዴ! ሀይሜ ካለች እንዲነሱ ከአራት ከሴት ከአምስት ሴት ጋር የምታጅቡ ብሩኬ ኧረ ተው ተው።

እናንተ አራዳ ከሆናችሁ ቪዲዮ ማይቀረጽብ ስንት ጭፈራ ቤቶች አሉ። ቪዲዮ መምኑ የሆነ ክልክል የሆነበት ቦታ መሄድ ማክበር ትችላላችሁ፣ መጨፈር ትችላላችሁ። ግን እናንተ ቪዲዮ ሚቀረጽበት ቤት እንደፈለጉ ሚኮንበት ቤት መግባት የለባችሁ። ለምን እናንተ በቀፈ የመስሎ ናችሁ፣ ማንኛውም ሰው እናንተ ቅርጽ አርጎ መልቀቅ ነው የእናንተ ጠላት ነው የሚበዛው። ብሩኬም ሀይሚም ጠላት አለባችሁ፣ ኃይለኛ ጠላት። ስለዚህ የእናንተን ነገር የእናንተ መጥፎ ነገር እንዲወጣ ነው የሚፈልጉት። ስለዚህ እናንተ ራሳችሁን ካልደበቃችሁ እራሳችሁን ካልያዛችሁ ማን ይደብቅላችሁ ነው። ወጣት ናችሁ። እኔ አትዝናኑ አይደል መብታችሁ ነው መዝናናት። ማንም አይከለክላችሁ። በገዛ ገንዘባችሁ በገዛ ሁሉ ነገራችሁ መዝናናት መብታችሁ ነው። ማንም አይመለከተውም። እናንተ ገንዘባችሁን ከፍላችሁ እስከ ትዝናናችሁ ድረስ ማንም አይመለከተውም። ግን ምንድነው ለምታረጉት ነገር ለምትሰሩት ነገር በቃ ፌመስ ከሆናችሁ መጠንቀቅ አለባችሁ። መጠንቀቅ ተጠንቀቃችሁ መዝናናት አሁን ትላንት ምሽት ድብድብ ሁሉ ነበረ። በጣም ድብድብ ነበረ። በጣም ችግር ተፈጥሮ ነበር። ምናም በጣም ለሊት በጣም በጣም በቀም ብዬ ልንገርሽ እግዚአብሔርን ነው የምላቸው። ስልኬ ጭራሽ በቃ ሲደወል ነው ያደረው። በኢሞ አልቀረ፣ በቀጥታ አልቀረ፣ ከዚያ አልቀረ ምናምን እኔ በጣም ነው የገረመኝ። እግዚአብሔርን እና እኔ ሰው እኮ ሰው ሰው እኔ እኮ ምንድነው ሰው ገደሉ እንደ ይሄን ነው ያልኩት። ግን እኔ አይመለከተኝም፣ መዝናናት መብታቸው ነው። ማናት ሶሲ አብራቸው ነበረች። ከሶሲ ጋር ነው ብዙ የወጣበት ቪዲዮ ሶሲ እና ከሆነች ልጅ ጋራ ብሩኬን እንደዚህ ይዛው፣ አላውቅም ብቻ ቤተሰብ ሰምን ምን ፎቶ የተላከልኝ ነው። እኔ እንጃ ብቻ ነኝ፣ ብቻ ደብራለች። እንደዚህ ተይዞ ነው እንደዚህ ያለች። ቤተሰብ እኔ እንጃ ብቻ አላውቅም፣ ምን እንደተፈጠረ መሀላቸው እኔ ምንም ሊገባኝ አልቻለም። ወይ እውነቱን ተናግረው እኮ እንደ ድሯቸው ብሩኬና ሊቆጥሉ ቆ አሁን ብሩኬና ሀይሚ ታርቋል። ምንም በእነሱ መሀል ጸብ የለም። ቤተሰብ ጸብ አለ ብላችሁ አትሞኙ፣ ጸብ የለም። በቃ ነገሩ ተፈቷል። ታያላችሁ፣ አሁን ነገ ተነገ ወዲያ ብሩኬና ሀይሚ በይቅርታ አብሮ ታርቁ ካልመጡ ለማየት ያብቃችሁ። በቃ ለማየት ያብቃችሁ። ስለዚህ ኦዲንስን አታታሉ። ኦዲንስ ላይ ውሸት አታድርጉ። ብዙ ውሸት ጥሩ አይደለም። እውነቴን ነው የምናገረው። ሃይሚ ተዘግዝቃለች እ ብሩኬ ማለት ብሩኬ እየተወረደበት ነው። ብሩኬ እየተወረደበት ነው በጌታ ስም ከነ ቤተሰቦቹ ነው እየተወረደበት ያለው። ሀይሚን ገልብጧት የስድብ ናዳ። ወይኔ ሃይሚን የሰደቧት ስድብ ኧረ በኢየሱስ ምን ከነው ግን ይሄን ስድብ የምታምጡት በመድሃኔ ያለም ለምን ስድብ አስፈለገ? በቃ እንዴ ማርያምን ደብራል። በቃ ተውረፉ፣ በቃ በእናታችሁ ኦዴንስ። እኔ አልፈርድባችሁም ኦዴንስ። እውነት ተናዳችሁ ነው፣ ውስጣችሁ አሮ ነው። ግን በቃ ትዕግስት ይኑረን፣ እንታገስ እስከ መጨረሻው፣ እናስኪላቸው። እስቲ ማርያምን ቤተሰብ እንያቸው ያቸው። ኦዴንሶች ወዴት ልክ እኔ ማርያምን ልክ ናችሁ፣ አላጠፋችሁም። በቃ ምንድን ነው እስከ መጨረሻው እስቲ እንያቸው፣ አትዘግዝቁ ፎቶ እስቲ እንያቸው እስከ መጨረ ማርያምን ነው እንላችሁ። ለማንኛውም ይሄን ቪዲዮ በእናታችሁ በደንብ አርጋችሁ ላይክ አድርጋችሁ ለእነ ሃይሜ ይድረሳቸው ኦዲየንስ። ክብር እንደ እንደሚያስፈልገው ለሃይሚም ለቡርኬም እንዲደርስ ይሄን ቪዲዮ በደንብ አድርጋችሁ ሼር፣ ላይክ፣ ኮፒ ሊንክ እራሱ አድርጉልኝ። ኮፒ ሊንክ ይላል፣ ለዛ ነው ኮፒ ሊንክ ቪዲዮ፣ እናታችሁ ኮፒ ሊንክ አድርጉልኝ። እሺ ሁላችሁ ኮፒ ሊንክ፣ ሼር፣ ላይክ አድርጉ። እሺ ውዶች፣ እኔ ፍቅሮች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስከ በኋላ እስቲ ምን እንደሚፈጠር እናያለን። ባይ ባይ።